ሙሉ በሙሉ በጣሊያን የተከበበችውና በዓለም ትንሿ ሀገር የሆነችው ቫቲካን ሲቲ አዲሱን 267ኛውን የካቶሊክ ቤተ ክርስቲያን ጳጳስ አስመርጣለች። የ69 ዓመቱ አሜሪካዊ ካርዲናል ሮበርት ፕሪቮስት ፖፕ ሊዮ 14ተኛ ተብለው መንበሩን ተረክበዋል። ታዲያ አዲሱን የሚሆን ከዚህ በፊት የነበሩትን ጳጳሳትና ራሱ ቫቲካን ሲቲን ተክቶ የሚጠብቁት ወታደሮች የስዊዘርላንድ ወታደሮች እንደሆኑ ስንቶቻችን እናውቃለን? ቫቲካን ሲቲ ምንም እንኳን በጣሊያን ተከባ ያለች ከተማ ብትሆንም ምንም እንኳን ይፋው የሥራ ቋንቋዋ ጣሊያንኛ ቢሆንም ጳጳሱን ጨምሮ የከተማውን ዙሪያ ገባ ግን የስዊዝ ጀርመንኛ ቋንቋ በሚናገሩ ስዊዘርላንዳውያን ወታደሮች ነው የምትጠበቀው። እንግዳ ነገር ይመስላል። ነገሩ እንዲህ ነው። እነዚህ የስዊዘርላንድ ወታደሮች የስዊዝ ጋርድ በመባል ይታወቃሉ። ቁጥራቸው በትክክል 135 ብቻ ሲሆኑ ሁሉም ወንዶች ናቸው። ዕድሜያቸው ከ19-30፣ ትዳር ያልመሰረቱና ልጅም ያልወለዱ፣ ሙሉ በሙሉ የስዊዘርላንድ ዜግነት ያላቸውና የካቶሊክ እምነት ተከታዮች ናቸው። የ24 ሰዓት ተግባራቸው ጳጳሱን በንቃት መጠበቅ ነው። ቫቲካን ሲቲ ውስጥም ይሁን ጳጳሱ የተለያየ የሀገራት ጉብኝት በሚያደርጉበት ሰዓት ስርስራቸው በቆፍጣናነት የሚርመሰመሱ ቀልጣፋ ወንዶች ካያችሁ እነሱ የስዊዝ ጋርዶች ናቸው። ይህ ቫቲካንና ጳጳሱን በስዊዝ ወታደሮች ማስጠበቅ የጀመሩት እንደ አውሮፓውያን አቆጣጠር ከ1503 እስከ 1513 ጳጳስ የነበሩት ፖፕ ጁልየስ ሁለተኛ ሲሆኑ ለዚህም ምክንያታቸው በጊዜው የስዊዘርላንድ ወታደሮች በጀብዷቸው በታማኝነታቸውና በተጋድሏቸው በመላው አውሮፓ የታፈሩና የተከበሩ በመሆናቸው ነው። እነሆ ከዛ ጊዜ ጀምሮ ቫቲካን ሲቲ ግዛቷን እና ጳጳሱን ለማስጠበቅ ወታደሮቿን ከዛው ትመለምናለች። እነዚህ ወታደሮች እጅግ ዘመናዊ የተባለ ወታደራዊ ስልጠና የሚወስዱ ሲሆን ከስዊዘርላንድ የጦር ሰራዊት ውስጥ እጅግ ጥሩ የሚባል ብቃት ከሚያሳዩ ወታደሮች መሃል የስዊዝ ጋርድን ለመቀላቀል ከባድ የሚባለውን ፉክክር ያለፉትን ብቻ ናቸው ተመርጦ የሚመለመሉት። መስፈርቱም ቁመቱ አንድ ሜትር ከ74 ሴንቲሜትር በላይ የሆነ በሙሉ ጤንነት ላይ ያለ ያላገባ ሙሉ የስዊዘርላንድ ዜግነትና የካቶሊክ እምነት ተከታይ መሆኑ ነው። ይህን መስፈርት የሚያሟሉ ዕድሜያቸው ከ19-30 የሚሆኑ ወጣቶች ምግባቸውና መኝታቸው ተችሏቸው በወር 1500 ዩሮ የሚከፈላቸው ሲሆን ሥራቸውን ከመጀመራቸው በፊት ጳጳሱ ፊት ቀርበው ቫቲካንና መሪዋን እስከ ሞት ድረስ ዋጋ ከፍለው ለመጠበቅ ቃለ መሐላ ይፈጽማሉ። የአገልግሎት ጊዜያቸውም የግዴታ ሁለት ዓመት ሲሆን ከዛ በላይ ግን በፍላጎት ብቻ የሚቀጥል ይሆናል። እስካሁን ባለው ለዚህ ሥራ ሴቶች የማይመለመሉ ሲሆን ከ2030 በኋላ ግን ሴቶችን የማካተት ሐሳብ እንዳለ ይነገራል። እነዚህ የስዊዝ ጋርዶች በአብዛኛው የሚለብሱት በዓለም ታዋቂ የሆነውን የጥንት ተዋጊዎችን ልብስ የመሰለ ጋህላ ዩኒፎርም የተባለውን በቢጫ ሰማያዊና ቀይ የተንቆጠቆጠ ጥንታዊና ባህላዊ ልብስ ሲሆን እንደ ግዳጃቸው ሁኔታ ግን ሙሉ ልብስ አለያም ወታደራዊ ዩኒፎርም ይለብሳሉ። በአብዛኛው አነስተኛ የጦር መሳሪያዎችና ሽጉጦቹን ይዘው ይንቀሳቀሳሉ። አሁን አሁን እነዚህ የስዊዝ ጋርዶች በዓለም ጥንታዊና በቁጥር ትንሹ የጦር ሰራዊት እየተባሉ ይጠራሉ። ይህን ትረካ ያቀረበላችሁ ጃምቦ ሚዲያ ነው። መልካም ጊዜ።